ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሌሎቹ ጨዋታዎች እንሂድ። አሁን የምናደርገው ምንድን ነው? ሊቨርፑል ከሰንደርላንድ ጋር አቻ ወጥተዋል። ቼልሲ በሊድስ ዩናይትድ ተሸንፏል። ማንቸስተር ዩናይትድ ዛሬ ጨዋታ አለው። ሶስቱን ቀልቀል አድርገን ደግሞ አንድ ላይ እስቲ ለማንሳትን እሞክር። የሊቨርፑልና የሰንደርላንድ አቻ መውጣት የቼልሲ በሊድስ ዩናይትድ መሸነፍና ዛሬ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የሚያደርገው እጅግ በጣም ወሳኝ ጨዋታን በተመለከተ የተወሰኑ ነጥቦችን እናነሳለን። ይህንን በተመለከተ ስንነጋገር እንግዲህ የማስታወስ ግዴታ አለብን ብዬ የምለው በእኔ እምነት የደረጃ ሰንጠረዡ ላይ ማንቸስተር ዩናይትድ የዛሬውን ጨዋታ በማሸነፍ ምን ሊፈጥር ይችላል ነው። በቀጥታ ወደ አምስተኛ ደረጃ ይመጣል ይሄ ለማንቸስተር ዩናይትድ ትልቅ ትርጉም እንዳለው እንዲታወቅ ስለሚያስፈልግ ነው ምክንያቱም ማንቸስተር ዩናይትድ አሁን ዘጠነኛ ነው ሀያ አንድ ነጥብ አለው ዛሬ ማሸነፍ ማለት ሀያ አራት ነጥብ መግባት ነው ሀያ አራት ያለው ደግሞ ቼልሲ ነው ስለዚህ ከቼልሲ ጋር በነጥብ እኩል ይሆናል ግን ከቼልሲ ጋር በግብ ክፍያ እኩል ሊሆን ስለማይችል ይሄ አጋጣሚ ለማንቸስተር ዩናይትድ አምስተኛነትን የሚይዝበት ይሆናል ከዛ በሳምንቱ መጨረሻ ከዎልቭስ ጋር ነው የሚጫወተው ማንቸስተር ዩናይትድ እነዚህን ጨዋታዎች ላይ የሚሰራቸው ስራዎችና የሚያስመዘግባቸው ውጤቶች ብራያን ምቤሞና አማድ ዲያሎን እና ማዝራዊ አይነት ተጫዋቾችን ከመሸኘቱ በፊት ነገሮችን አጠናክሮ መያዝ መቻል አለበት በዚህ ጉዳይ አትስጉ ይላል በተደጋጋሚ አሞሪም ለምንድን ነው ማንሰጋው? ብትዩ የሚነግርሽ ነገር አንድ አይነት ነው። የሚነግርሽ ነገር ማንቸስተር ዩናይትድ ዘንድሮ በቻምፒዮንስ ሊግ፣ በኢውሮፓ ሊግ እና በኮንፈረንስ ሊግ ላይ ስለሌለበት ነው እንጂ እንደዚህ ያለ ነገር ላይ ባለመኖሩ የሚኖሩን የጨዋታ ብዛቶች አነስተኛ ስለሆኑ ነው እንጂ ያላያችኋቸው ተጫዋቾች አሉ ይላል። ያለን የጨዋታ ብዛት ከማነሱ የተነሳ ኤምቤሞን የምናሳርፍበት ምንም ምክንያት የለም። አማዲያሎን የምናሳርፍበት ምክንያት የለም። ነገር ግን ራሳቸውን ወደ አፍሪካ ዋንጫ እነዚህ ተጫዋቾች ሲሄዱ ለማሳየት ዝግጁ ናቸው የምላቸው ተጫዋቾች አሉ። ብቻ መፍትሄ አለው ነው የሚለው እሱ ግን እስኪ ኤምቤሞም ሳሄድ እስኪ አማዲያሎን ማዝራዊ ምያሉ ማንቸስተር ዩናይትድ ቢያንስ እነሱ እያለው በእኔ እምነት የዛሬውን ጨምሮ ሶስት ጨዋታ ሊያደርግ ይችላል። ምክንያቱም ማንቸስተር ዩናይትድ ዛሬ ከዌስት ሃም፣ ከዛ በሳምንቱ መጨረሻ ከዎልቭስ ከዛ ከበርንመዝ በሚያደርገው ጨዋታ ዲሴምበር 15 ድረስ ልጆቹን ማቆየት መብቱ ስለሆነ በእነዚህ ዘጠኝ ነጥብ ሊገኝባቸው በሚችላቸው ጨዋታዎች ላይ ዩናይትድ ምን ማድረግ ይችላል የሚለው በጣም ወሳኝ ነው። እነዚህ ተጫዋቾች ያሉ ነጥቡን 30 ካደረሰ የሚንስለት አሁን ያለው 21 ነጥብ ላይ ሶስት ጨዋታ አሸንፎ ዘጠኝ ነጥብ ጨምሮ 30 ነጥብ ላይ ከደረሰ የአፍሪካ ዋንጫው እነሱን ሲያሳጣው በሌላ መንገድ ለመገዳደር የሚሞክር ቢሆንም የተወሰኑ ጨዋታዎች ላይ ቢበላሽበትም የሆነ ይሄ ዋና የዘንድሮ የውድድር ዓመት ፍላጎቱን ያሰናክልበታል ብዬ አላስብም። ሰላሳ ነጥብ መድረስ ማለት እኮ ካለፈው የውድድር ዓመት አስራ አራት ነጥብ ቀረሽ ማለት ነው። ትልቅ ነገር ነው ለማንቸስተር ዩናይትድ በተለይ ገና። አዎ በተለይ ደግሞ እንዳልከው ነው እነዚህ ዋና የሚባሉ ተጫዋቾች ከመሄዳቸው በፊት ይህንን ነገር ማንቸስተር ዩናይትድ አድርጎ አሳክቶ ከዛ በኋላ ወደ አፍሪካ ዋንጫ ቢሄዱ በጣም አሪፍ ነገር ነው ብዬ ነው የማስበው። ምክንያቱም እኔ አሞሪም የሚሰማውን አይነት መተማመን ብዙ የማንቸስተር ዩናይትድ ደጋፊዎች ይሰማቸዋሉ የሚለው ላይ ጥያቄ ስላለኝ ነው ምክንያቱም እነ ኤምቤሞ አማዲያሎ በየጨዋታዎቹ ላይ በጣም ምርጥ የሚሆኑት ማዝራዊንም ጨምሮ በቃ አሪፍ ናቸው ተብሎ የሚገለጹት ዋና የሚባሉት የማንቸስተር ዩናይትድ ተጫዋቾች ናቸው። ስትሮንግ ሳይዱም ቀኙ ነው እና ደግሞ አንድ ላይ ነው። ቢያንስ አንዱ ቢሄድ ሌላ ጥምረት ለመፍጠር ይሞከራል፣ አንደኛው ጥሩ ነው ምናምን ትላል። በአንድ ላይ ነው የሚነካው፣ እና ያን ያክል የማያሳስብ ነው ወይ የሚለው ላይ ትንሽ ጥርጣሬ አለኝ እኔ። ያሳስባል ነው ግን፣ ምንም ማድረግ አይቻል። ስለዚህ ማድረግ የሚቻለው ነገር ባሉበት ጊዜ እነዚህ ተጫዋቾች ባሉበት ጊዜ እንደተባለው ማንቸስተር ዩናይትድ ወደ ደረጃ ሰንጠረዡ ከፍታ ላይ የሚመጣበትን እድል መፍጠር የበለጠ ነገሩን አስተማማኝ ያደርገዋል ከዛ በኋላ እኮ ምናልባት የሚመጡት ተጫዋቾች እንግዲህ አሞሪም እንደሚናገረው ከሆነ ሊያስደንቁ የሚችሉ ሊሆን ይችላሉ ጥሩ ውጤትም ሊያስመዘግቡ ይችላሉ ግን ሪስክ ግን አለው ለማየት ከመጓጓት ባለፈ ማን እነማን ኖረው ነው ግን አርሞሪም እንደዚህ የሚለው ምናምን ካሉ ስ ለምንድን ነው የተወሰነ የጨዋታ ጊዜ ያልተሰጣቸው እሱ እንኳን አንደርስታንደብን ነው ሳምሪ ምክንያቱም የጨዋታ ዕድል ለመስጠት በጨ ጨዋታ መንበሻ በሻ አለብሽ አደለም። ቢያንስ የደቂቃዎች አሁን እኮ እነዛም ልጆች የሚመጡትም ልጆች እኮ በፕሪሚየር ሊጉ ላይ እንግዳ መሆን የለባቸውም። አዎ፣ እስፔሻሊ እንደዚህ አይነት ችግር ከፊት እየመጣ እንደሆነ እየታየ ከሆነ አስቀድሞ ትንሽ ትንሽ እድል መስጠትና ቫይቡን እንዲላመዱት ማድረግም ያስፈልጋል። ቢበላሽብሽስ አደለም። ትንሽ ትንሽ እድል መስጠት ነው ያልኩት። ለምሳሌ የጨዋታ የመጨረሻ ደቂቃዎች ላይ የተወሰነ ነገር መስጠት። ምክንያቱም የሚመጣው ነገር ሙሉ ጨዋታ እንዲሸከም ድል የምታመጭባቸው ጨዋታዎች መኖር አለባቸው። አሁን የዩናይትድ ድሎች ውቦች ሊሆኑ ይችላሉ፣ ግን ያን ያህል አስተማማኝ የምታያቸው አደሉ። ግን አሁን የባሰው ነገር እየመጣ ነው ብዬ እኮ ነው። ምክንያቱም አስር ደቂቃ የከለከል ከሆነ ዘጠና ደቂቃ ልታጫውተው እንዳይሆንበት ብዬ እኮ ነው። አደለም፣ ለመጪው ዛሬ መዘጋጀት ነው ያልኩት እኔ እኮ ዛሬ ለመዘጋጀት የሚያመች ነገር መኖር የለበትም ወይ ነው። ምክንያቱም ማንቸስተር ዩናይትድ የመራባቸው ጨዋታዎች ላይ እንዴት ውጤት እያጣ እንደሆነ እኮ እያየን ነው አይደለም? ለምሳሌ ከቶተንሃም ጋር አይተናል፣ ከኖቲንግሃም ፎረስት ጋር አይተናል። በዛ ሰዓት ላይ ቆይ እስኪ እነዛን ልጆች ላያቸው ብለሽ ኤምቤሞን አስወጥተሽ አስወጥተሽ አማድ ያለሆን አስወጥተሽ፣ ቀኙን መስመር እነሱም እያሉ እየተቸገርሽ ከነሱ ሁለተኛ ምርጫ ናቸው የምትያቸው ተጫዋቾችን አስገብተሽ ዩ ካንት ቢ ራይት። ሪስክ እኮ ይወሰዳል ጨዋታ ላይ ግን እኮ አሁን እንደሚያጠፋ አላወቅም አላወቅ ነው። ገናው ዘጠና ደቂቃ ልትሰጣቸው ነው ደግሞ ሙሉ ለሙሉ አሁን አማድንም ኤምቤሞንም ማዝራዊንም አንድ ላይ አስወጥተው እነዛን አዳዲስ ተጫዋቾች ይሞክሩ ጊዜ ይስጡ እኮ አደለም ኤክስፔሪንስ ያላቸው ተጫዋቾች እሱን ነው ሁን ኮስእኔም ስጋት አለኝ። ግን ምናልባት እንግዲህ የሆነ የሚና ለውጥ ምናምን ካላደረጉ በስተቀረ ሩበና ሞሪም ገነን የምለው ለምሳሌ ማዝራዊን ወይም ደሞ አማዲ ያለውን አስወጥተው ቀጥሎ አፍሪካ ዋንጫ አማድ ያሉ ሲሄድ ይጠቀምበታለሁ ብሎ የሚያስቡትን ተጫዋች ማድረግ ትንሽ አዎ እንደዛ አይነት ነገር ቢኖር አሪፍ ዝግጅት ተደርጓል ብዬ አስባለሁ። ግን እንዳልከው እነማን ናቸው? ሰዎች ይኖራሉ ወይ ዶርጉ ይሆናል ወይም ደግሞ ዲጎ ዳሎ ሊሆን ይችላል። በማዝራዊ ቦታ፣ በአማድ ቦታ ና በኤምቤሞ፣ እሺ ማቲያስ ኩኛን፣ ሜሰን ማውንትን፣ ብሩኖ ፈርናንዴዝን ማሰብ ይቻል ይሆናል እዛ አካባቢ የሚና ለውጥ እያደረግሽ አማድ ላይ ብቻ እስኪ ኖረ እንየው ነው ለማንኛውም ግን ትልቁ ነገር ይሄ የአፍሪካ ዋንጫ እነዚህን ተጫዋቾች ከማሳጣቱ በፊት ማንቸስተር ዩናይትድ በደንብ በደንብ ማሰብ በደንብ መስራት የሚችለውን ያህል ውጤት መሰብሰብ ይኖርበታል ነው ይሄ የመጀመሪያው ነጥብ ነው ሁለተኛው በዛሬው ጨዋታ ላይ ትንሽ የተለየ ነገር የማየት እድል የሚኖረን ይመስለኛል እኔ? ዛሬ ማንስተናትድ የሚያደርገው የኦልትራፎርድ ጨዋታ ከዌስታም ዩናይትድ ጋር። ለምን እንደዛ አልክ? ስም አልናገርም ግን ሁለት ተጫዋቾች ተጎድተውብኛል አለ። ስማቸውን ከነገርኳችሁ እነሱማ ከተጎዱ አጫዋወቱን ቀይሮ ነው የሚመጣው ትሉኛላችሁ። አጫዋወቴን ቀይሬ እንደምመጣ ካወቁ የዌስታሙ አሰልጣኝ ይጠቀሙበታል። ስለዚህ አንድ እነዚህ ልጆች እውነት ከሜዳ ውጪ ለመሆን የሚያስገድድ ነው ወይ ጉዳታቸው የሚለው ማወቅ አለብኝ። እሱን ካወቅኩ በኋላ ደግሞ አፕሮቹን ቀይሬ ነው መምጣት ያለብኝ። ስለዚህ የምቀይረውን አፕሮች እንዲገመት ስለሚያደርግብኝ አልነግራችሁም ነው የሚለው ማንና ማን ቢጎዱ ነው የሚል ጥያቄ ሰጥቶኝ ነው ያለፈው አሞሪ። እስካሁን ድረስ በስም እገሌና እገሌ ናቸው የተባለ ምንም አይነት ነገር የለም እንደዚህ አይነት አፕሮችም ይዞ ይቀርባል የተባለም ነገር የለም። ግን በተለየ አፕሮች ማንቸስተር ዩናይትድ ዛሬ ከዌስትሃም ዩናይትድ ጋር ጨዋታውን ሊያደርግ የሚችልበት እድል ግን ሰፊ ነው ነው ይህን ለየት ያለ አስተያየት ኖሮ በአሞሪም የሰጡት እኛ የምንጠብቀው የማቲያስ ኩኛን ወደ ሜዳ መመለስ ነው። እንደገና ደግሞ የባለፈውም ወደ ሜዳ እንደዚሁ የገባው የማርቲኔዝም መመለስ ለማንቸስተር ዩናይትድ በጣም አሪፍ ነገር ነው። ግን ያን ያክል እንደዚህ ተገማች እንደሆን ያደርገኛል ብሎ ሩበን አሞሪም የሰጋበት የተጫዋቾች ጉዳት እንዴት ያለ ነው አልነበረም። እንዲህም አይነት ጋዜጣዊ መግለጫ ብዙም አያጋጥመኝም። ምን ተጎድተው ከሆነ ተጎድተዋል ወይም ደግሞ አይገና ነው ያረገው እኮ አሁን እነማን ናቸው የሚለውን ነገር አላቅም እንጂ ያደረገው ነገር ልክ ነው። አገሌና ገሌማ ከሌሉ እንደዚህ ነው የሚሆነው የሚያስብል ግምት የሚያስወስድብሽ ከሆነ ነው ለምን ስማቸውን ትሰጫለች? አይ እኔ አሁን ልል የነበረው ምንድን ነው ብዙ ጊዜ ጋዜጣዊ መግለጫዎችም ላይ ሲሰጥ ተጎድተው ከሆነ የገና ምርመራ እየተደረገ ነው ምናምን የሚል የሆነ ሸፈንፈን ያለ ነገር ነው የሚናገሩት፣ እንጂ እንደዚህ በግልጽ አጨዋወቴን ያስገምትብኛል ለተጋጣሚ የበለጠ ዝግጅት እንዲያደርግ በእኔ ላይ አደርጋለሁ ምናምን ብለው ብዙ ሲናገሩ ሰምቼ ስለማላቅ ነው። ግን የትኞቹ ተጫዋቾች ናቸው የሚለውን ያው ዛሬ እናያለን ማለት ነው። ጨዋታውን ስንመለከት እና በጨዋታውም ላይ ይዞት የሚቀርበው አጨዋወት ለየት የሚል ከሆነ እሱንም እንደዚሁ የምናይ ይሆናል ማለት ነው። አንድ እሱ ነው። ሌላው ማንቸስተር ዩናይትድ የተወሰኑ ጨዋታዎች ላይ አስተውለሽ ከሆነ በደረጃ ሰንጠረዡ ከፍ የሚልበትን አጋጣሚ አባክኗል። እንደውም የደረጃ ሰንጠረዡ እዛው ላይ እየተጻፈልን ሁለተኛ ሊሆን ነው ሁለተኛ ሊሆን ነው ሲባል በሁለት አጋጣሚዎች የአጋጣሚ ሳይሳካ ቀረ። ዩናይትድ በጨዋታዎቹ ላይ አቻ ወጣ፣ ጭራሽ በኤቨርተን ተሸነፈ። እንደዚህ እንደዚህ አይነት ነገሮች መጡ። ዛሬም ወደላይ ላይ ማውጣት የሚችልበት ከቼልሲ ጋር በነጥብ እኩል የሚወጣበት ቼልሲን በቀደም እያደነቅን ነበረ ቼልሲ አለበት እያለ ነበር። የትላንትናው የሊድስ የዱብዳ ሽንፈት ስለ ቼልሲ ያለንን አስተያየት እንደገና እንድንከልሰው ካላደረገን በስተቀረ ቼልሲ ስትሮንግ ነው ብለን ታይትል ኮንቴንደር ነው ስንለው ነበረ እኮ የዋንጫ ተፎካካሪ ነው ስንለው ነበር። ከዚህ ትላንት ከዋንጫ ተፎካካሪነት ጋር ከምናነሳው ከቼልሲ ጋር በነጥብ እኩል ወደ መሆን ሲመጣ ዩናይትድ ለዩናይትድና ና ላሞሪም ክብር መስጠት አንገደድም ወይ አላሻሻለውም ወይ ሰውዬ በዚህ ዓመት ወይም የማሻሻሉ ማሳያ አድርገን አንወስደውም ወይ? ባለፈው እንዳለው ከሰባት ጨዋታ አንዴ ነው የተሸነፈው። አሁን እንደም ሊሆን የሚችለው እያን እየተናገር ነው ያለ ነው አራተኛ ደረጃ ላይ ከተቀመጠው ከቼልሲ ጋር በነጥብ እኩል ሊሆን ነው ማንቸስተር ዩናይትድ የዛሬውን ጨዋታ ካሸነፈ መሻሻል ሌላ መስፈርት አለ ወይ? ያውም ሊሚቴሽኖቹን ከግምት ውስጥ አስገብተን ሊሚቴሽኖቹን ማለት እንደ ቼልሲ እንደ ሊቨርፑል እንደ አርሰናል እንደ ማንቸስተር ሲቲ በዝውውር ያልተሞላቀቀ አሰልጣኝ መሆኑንም ከግምቱ ስታስገቢው ክሬዲት ይገባዋል አሞሪም ብለሽ አታምኝም ወይ? የማንቸስተር ዩናይትድ የመሻሻል ጉዳይ በተመለከተ እንዳልከው ነው። እስካሁን ድረስ በነጥብ በደረጃ ሰንጠረዡ ላይ ከፍ ብሎ ከተቀመጡት ያን ያክል ርቆ እነሱ ላይ መድረስ የማይችልበት ሁኔታ አልተፈጠረም። እስካሁን እንደውም የበለጠ ከፍ የሚልበት አጋጣሚ ነበር። እነዛ አጋጣሚዎችን ስላልተጠቀመ ከዚህ በላይ በደረጃ ሰንጠረዡ ላይ መቀመጥ የሚችልበትን እድል አጥቷል። አሁንም የአንድ ጨዋታ የሁለት ጨዋታ ጉዳይ ዩናይትድን ወደ ላይ ከፍ ሊያደርገው ይችላል። እና ይሄ በነጥብ በጣም ርቆ አለመገኘቱ ተፎካካሪ መሆኑ በሚቀጥለው የውድድር አመት ወደ አውሮፓ እግር ኳስ ለመመለስ ትልቅ ተስፋ ያለው መሆኑን በደንብ አድርጎ ነው የሚያሳየው። እኔ ማንቸስተር ዩናይትድ ላይ አሁን የሚሰጡት አስተያየቶች ወይም በጣም እንደተዳከመ ተደርጎ የሚነገረው ነገር ከምን የተነሳ ነው በሚለው የሚገባኝ የማይጠበቁና መሆን የሌለባቸው ሽንፈቶችን ስላስተናገደ ነው። በዚህኛው የውድድር አመት እኔ ምረደው እንደዛ ነው ምረደው። ለምሳሌ ከብሬንትፎርድ ጋር የነበረው ጨዋታ በጣም ብዙ የማንቸስተር ዩናይትድ ደጋፊዎች የተናደዱበት ጨዋታ ነው። በቅርቡ ከኤቨርተን ጋር የነበረው ጨዋታ በጣም የማንቸስተር ዩናይትድ ደጋፊዎች የተናደዱበት ነው። ያው የነበሩትን ጉዳዮች በጊዜው ስንዘረዝራቸው ነበር እና እንደነዚህ አይነት በቃ ማንቸስተር ዩናይትድ በደንብ አሸንፎ ሊወጣባቸው የሚገባ ጨዋታዎችን እየተሸነፈ በቃ አሁን ጥሩ ነው ያለው ብለን በተናገረን በማግስቱ እንደገና ደግሞ ደስ የማይል ነገር እየተፈጠረ ስለመጣና ሽንፈቶቹ ደግሞ የሆነ ፖፑላር ይሆናሉ የማይጠበቅ ስለሆነ ነው መሰለኝ። አሁን የግሪምስቢ ሽንፈትን ፌመስ ሽንፈት ብሎ ነው ብዙ ጊዜ የሚጽፉት ራሱ። ይሄ እና ይሄ ነገር አብሮ ስላለ የተሸነፈው እንደዛ ብሎ መውሰድ ይቻላል። ግን እኔ ደግሞ ትላንትና ሲመጣልኝ የነበረውን ሀሳብ የሊቨርፑልና የሰንደላን ጨዋታ አንድ እኩል ሲያልቅ ዩናይትድ እንዴት አሸነፈው ሰንደርላንድን፣ ያውም በአሳማኝ እንቅስቃሴ ነው ያሸነፈው። አርሰናል ሰንደርላንድ ላይ የተቸገረውን መቸገር አይቼ አስታወስኩና ሊቨርፑልና ሰንደርላንድ ያደረጉት ጨዋታ ሊቨርፑል እንዴት እንደተረፈ ከሽንፈት፣ እሱም ትዝ አለኝና ያንን ጌም ለማስታወስ ሞከርኩ። በጣም አሪፍ ተጫውተን ያሸነፍንበት በጣም በጣም አሳማኝ አንድ በሆነ መንገድ በቃ ዶሚኔት አርጎ በልጦ የተሻለ ቡድን ሆኖ ነው። ለምንድን ነው ዩናይትድ ቤትን የማነሳው? ብቸኛ ችግር ዩናይትድ ቤት ለእኔ በጣም ትልቅ ለውጥ አለ፣ ግን የማነሳው ችግር አንድ ኮንሲስተንትሊ ተጫዋቾቹ ኢነርጄቲክ፣ አግሬሲቭ ምናምን ለመሆን ለምን ይቸገራሉ የሚለው የሁልጊዜም ጊዜም ጥያቄ ነው። እኔ ግን የስኳድ ደብዙ እንደ አርሰናል እንደ ማንቸስተር ሲቲ እንደ ሊቨርፑል እንደ ቼልሲ ቢሆን ማንቸስተር ዩናይትድ ሌላ ታሪክ ውስጥ ይገባ ነበር የሚለው ግን በደንብ ከሚያሳምናቸው ሰዎች መካከል ለጊዜው አካቱኝ ለማለት ነው። ዛሬ የሚደረገው ጨዋታ እኔ ዩናይትድ የሚያሸንፍ ይመስለኛል። ማቲያስ ጉኛሽ ተመልሷል፣ ደስ ብሎኛል። ለምን ኩኛሽ እንዳልኩ እኔ እና አንቺ የኔ ነው እንዲህ ማለት ያስጎኛ ትላለሽ፣ ብለ ነበረ ማለት ነበረ፣ ግን ምክንያቱ እንዳልዘረዝረው ስለፈለግሽ፣ እሺ። ወደ ሊቨርፑል እስኪ እንግለጸው። ሳም አንፊልድ ላይ ከባድ እኮ ነው በእውነት በማንቸስተር ናይትድ ከተሸነፈበት ጊዜ ጀምሮ ሊቨርፑል አንፊልድ ላይ ሁለት ጨዋታ ብቻ ነው ያሸነፈው። አራት ጨዋታ ተሸነፈ፣ አንድ አቻ ወጣ። ለምን እንደዚህ ሆነ? በሰባት ጨዋታ ሊቨርፑል አንፊልድ ላይ አራቴ ተሸነፈ፣ አንድ አቻ ወጣ። ትላንትና አሁን በቀደም የመሻሻል የሚመስል ነገር አሳይቶ ነበር አደለም? ሜጀር ዲሲሽን ወሰዱ። አርነስሎት ተብሎ የአርንስሎት ወሳኝ ውሳኔ የሰራ መስሎ ነበረ ሲያሸንፉ። ግን መልሰው አንፊልድ ላይ ጉልበታቸውን ማጣታቸውን አየን። ትላንትናም በነገራችን ላይ በሰንደርላንድ ሊሸነፉ የሚችሉበት እድል ነበረ ተርፈው ነው። እና ምንድን ነው በቃ አሁን እውነት እውነት ባርንስሎት እየተማመነ መቀጠል ይችላል ሊቨርፑል? አንደኛው እሱ ነው እንደ ጥያቄ የሚነሳው። ሁለተኛው ፍሎሬን ቨርስ ሞቶ ሞቶ ጎል አገባ ቢባል በጣም አሳዘነኝ እኔ። እንዲሁም ያሳዘነኛል፣ ፕሪሚየር ሊጉ ወዲያው ነው። ይሄማ ኦንጎል ነው ለሌላ ነገር ቢሆን አይፈጥሩ አይ ግን አንዳንድ ጊዜ በቃ እንደው እድለኛማ አይደለም እንድዬ ልጅ ምናምን ብለን እንድታስብ የሚያደርግ ይመስለኛል። ምክንያቱም የትላንትናውን ጎል ሰማኒያ አንደኛው ደቂቃ ላይ የተቆጠረ ነው። በጣም ወሳኝ ነበር፣ ምክንያቱም እየተመራ ነው የነበረው ሊቨርፑል ና ግን ጎሉ ከተቆጠረ በኋላ በቃ የመጀመሪያ ጎሉን አስቆጠረ ፍሎሪያን ተብሎ ብዙ አስተያየት እየተሰጠ ባለበት ጊዜ ወዲያ ወረ ይሄ ኮ በሱስ የሚመዘገብ አይደለም። የሰንደርላንዶ ተጫዋች ሚኬሊ የተባለው በራሱ ላይ ያስቆጠረው ጎል ነው ተብሎ ወን ጎል ተብሎ ተመዘገበና እኔም በጣም ነበረ ቅር ያሰኘኝ ምክንያቱም አንድ ጊዜ ጎል እንደዚህ ማስቆጠር ከጀመረ ሊነቃቃው ይችላል፣ እሱም በራሱ ብዬ ነበረ ማስበው። በዛ ላይ ደግሞ ብዙ ትችትም ያው እያስተናገደ ነው፣ እንደተጠበቀውም አይደለም። በእርግጥ በሊቨርፑል ቤት እየሰጠ የሚገኘው አገልግሎት እስካሁን ድረስ ባደረጋቸው የፕሪሚየር ሊግ አስራ ሶስት ጨዋታዎች ጎልም አሲስትም የለውም ማለት ነው። አሁንም እና እድለኛ አይደለም ትላንትና ትናንትና ያው አቻ ለመውጣታቸው ትልቅ ምክንያት ነው። ነገር ግን ዲፍሌክሽኑ ስትሮንግ ነው ነው ፣ ስለዚህ እሱ ነው በረኛው ኳሷን እንዳይዛት ያደረገው። የዲፍሌክሽኑ መጠን ከግምት ውስጥ ገብቶ ነው ጎሉ በእሱ ስም እንዳይመዘገብ የተደረገው። አሁንም በሊቨርፑል ቤት ውስጥ በጣም የሚጠበቁ ትልልቅ ውሳኔዎች ይኖራሉ። ትናንትናም የተመዘገበው ውጤት አሁን በአርሰናልና በሊቨርፑል መካከል የተፈጠረው የነጥብ ልዩነት አይደለም አርሰናል ላይ ከላይ ያሉት ሌሎች ክለቦች አሳድሮ ለመያዝ ሊቨርፑል ይችላል ብሎ ለማመን በጣም አስቸጋሪ እየሆነ ከመምጣቱም ጋር ተያይዞ ያው ያለምንም ጥርጥር አሰልጣኝ አርኔ ስሎት ላይ ሞር ፕሬሽር ይኖራል ማለት ነው። የመጀመሪያው ነገር እሱ ነው። ሁለተኛው ትላንትና መሐመድ ሳላህን በጨዋታው የመጀመሪያ ተሰላፊ አላደረጉም እና የመሐመድ ሳላህ እና የሊቨርፑል አብሮ የመቆየት ነገርም በጣም አጠራጣሪ ሆኗል። ግን ትናንትና ለሊቨርፑል ቅርብ ናቸው የሚባሉት የሊቨርፑል ልሳን ተብለው የሚወሰዱት ሚዲያዎች እና ባለሙያዎችም ጭምር ማመር ሰላህ በድጋሚ በቡድኑ የቋሚነትን ቦታ ማግኘት መቻል አለበት፣ በእሱ መጉደል ሊቨርፑል ይበልጥ አልተጠናከረም፣ ስለዚህ የእሱ መኖር አይደለም ያጎደለው ማለት ነው ወደሚል አይነት መረዳት ይወስደናል ብለዋል። ትናንትና ሚያው ተቀይሮ ገብቷል ግን አልሆነም ለሊቨርፑል ድል ማግኘት በምክንያትነት የሚወሰድ ተጫዋች መሆን አልቻለም አሰልጣኝ አንስሎት በየጨዋታው ላይ የሚፈጥሯቸው ወይም ይዘዋቸው የሚቀርቡት ታክቲኮች በተለይ ትላንትና ጨዋታውን ሲጀምሩ የነበረው የታክቲካል ዲሲሽናቸው አልሰራም እና ብዙ ነገሮችን በየጊዜው መቀያየር ተጫዋቾቹም በአንድ ነገር ላይ ፎከስ እንዳያደርጉ ያረጋቸዋል አንደኛ ከማ ጋር ነው መጣመረው የሚለው ነገር ሁለተኛ በምን አይነት የጨዋታ ሀሳብ ነው መቀርበው የሚለውም ነገር ብዙ ነገር እንዲምታታ እያደርጋል ነው። ስለዚህ ፈርስት ሀፍ ላይ ለምሳሌ አራት አራት ሁለት ቅርጽ ነው ይዘው እንዲገቡ የተደረገው። እንዲህ እንዲህ እንዲህ ያሉት ውሳኔዎች ከዌስትሃም ጨዋታ ጋር በተያዘ የነበረው ነገር እና ትላንት ከሰንደላንድ ጋር በነበረው ጨዋታ የነበረው ነገር አብሮ ለመሄድ የሚቸግር ነው። አሁን በእርግጠኝነት የምነግርሽ የተጫዋቾቹም ስሜት እየተቀዛቀዘ እየተቀዛቀዘ በተስፋ መቁረጥ ውስጥ ለመቆየት እየተገደዱ ይመጣሉ ብዬ ነው ማም ነው ኔ አዎ፣ ይሄ የሚጠበቅ ነገር ነው። አሁን ባለው ሁኔታ ሊቨርፑል ትናንትና ጨዋታውን ባቻ ውጤት ስላጠናቀቀ ያው ስምንተኛ ደረጃ ላይ እየተቀመጠ ሆኗል። ግን አርሰናል በአስራ አንድ ያንሳል ትልቁ ትግል ደግሞ የሚሆነው እንግዲህ እስከ አራት ገብቶ ለመጨረስ የሚያደርገው ፍክክር ይሆናል ማለት ነው እንጂ ሊቨርፑልን ከዋንጫ ተፎካካሪነት ካስወጣ ነው ቆይተናል የሚል ብዙ አስተያየት ነው የተሰጠው። አንድ ይሄ ነው። ትላንትና ደግሞ የቼልሲ ሽንፈት የዋንጫ ተፎካካሪ ነው የሚለውን ነገር ድጋሜ አብሮ አስነስቶ ያልተጠበቀው በጣም እና ከአርሰናል ጋር ያለውን የነጥብ ልዩነት ወደ ዘጠኝ እንደገና እንዲሰፋ ያደረገበት ነው እና ቼልሲ ከአርሰናል ጋር በነበረው ጨዋታ ላይ የተጠቀመው ጉልበት ጎድቶታለም የሚል አንዳንድ ሀሳቦች ነበሩ። አይ አልጎዳውም፣ ሊጎዳውም አይችልም። የጎዳው የሰውየው ውሳኔ ነው፣ የማሬስካ የሚያሰልጣኝ ውሳኔ ነው። የአርሰናል ጨዋታ ላይ ማን ኦፍ ዘ ማች የተባለን ተጫዋች ተቀያሪ ወንበር ላይ ታደረግ ስለ ጎበዘ ነው መጥቀጫው፣ ገባሽ? ሊድስን በቀላሉ እናሸንፋለን ነው ቲንኪንጉ፣ ገብቶኛል። ግን እረፍት መስጠት ይመስላል ነው የሚመስለው። የዊኬንዱን ጨዋታ የበለጠ ታሳቢ በማድረግ ነው የሚመስለው። ግን አሁን ሪስ ጄምስ ያውም እንትናን እንደማትጠቀሚ እያወቅሽ ግን፣ አንድ ኔቶ የሰጠው አስተያየት በጣም አሪፍ ይመስለኛል እ ፔድሮ ኔቶ ምን የትኛውንም ጨዋታ ቢሆን በቸልሲ በኩል ሆነን ፎር ግራንትድ መውሰድ የለብንም። በቃ አስተማማኝ የምናሸንፈው ጨዋታ ነው ይሄ ብለን በእንደዚህ አይነት ስሜት ውስጥ በፍጹም መቆየት የለብንም። ሁላችንም ኃላፊነት መውሰድ አለብን ብሎ አስተያየት ሰጥቷል። እና ልክ ደግሞ ይመስለኛለን እኔ ደግሞ ይሄ ሀሳብ ሊድስ ዩናይትድ ምን እንዳደረገሽ ካወቅሽ በኋላ መታሰብ የነበረበት ሀሳብ አደለም። ምክንያቱም ሳምሪ ማሰብ ያለብሽ አርሰናል ያሸንፋል፣ አርሰናል ስትሮንግ ነው። ስለዚህ በእኛና በአርሰናል መካከል ያለው የነጥብ ልዩነት እንዳይሰፋ ማድረግ መቻል አለብን እኛ እንዳንሳሳት፣ አርሰናል ሲሳሳት ግን እድሉን ለመጠገምና የበለጠ ለመጠጋት የሚያግዘንን ነገር ማድረግ አለብን ትያለሽ እንጂ እየተዘናጋሽ ከመዘናጋቴ ተምሬያለሁ ያለት ያለሽ አሳንሰሽ እያየሽ ሊድስ ዩናይትድን እንደምታሸንፊ እርግጠኛ ሆነሽ ለእኔ ትክክለኛ ውሳኔ አልተወሰነም። ትክክለኛም ትምህርት ነው ብያላም ምናልባት ትምህርቱን በሌሎች ጨዋታዎች ላይ እንዴት ይገልጦታል የሚለው እንግዲህ ምን ጠብቀው ይሆናል። ለማንኛውም የትናንትና ምሽት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ መንገድ የተጠናቀቁ ነበሩ። እንግዲህ ያልተገመተ ውጤት የተመለከትንባቸው ጨዋታዎች ነበሩ። ብዙ የሚያዝናኑ ጉዳዮችም እንደነበሩት አይተናል። አድማጮቻችንም በሸገር ስፖርት የቴሌግራም ገጽና እንደዚሁም ሸገር ስፖርት ዊዛ በበግድ በተሰኘው የዩቲዩብ ቻናላችን ላይ ብዙ አስተያየት እየሰጡን ነው። ከልብ አድርገን ነው የምናመሰግነው። መልካም ቀን በያላችሁበት እንዲሆንላችሁ እንመኛለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁም ከልብ ነው የምናመሰግነው። ኢትዮጵያ ለዘላለም ትኖር።